አለ አለ ኔትወርኩ ኔትወርኩ አይደለም። አለ ላክበሉት መጥ ይቀጣ መጥ ይቀጣ አ ይቀጣልኝ። ጥሩት ጥሩት ፈረንጅ ዴዚ ደክሞቻል ጋይዝ ምን ማለት ነው? ጎበዝ አሌክስ ጥሩ ሰው ነው። አዎ ጥሩ ሰው ነው። ና በሉት። ጥሩ ሰው ነው። ና በሉት። ጋይስ ጥሩት። አሌክስ ዜድ ዜድ በሉት። አለ ዜድ ዜድ በሉት። ይቀጣል፣ መቶ ይቀጣል። ማይ ቤቢ ና ተቀጣ። ተቀጣልኝ ተቀጣልኝ። አንደኛ ቅጣት በጫማ ውሃ መጠጣት። ሁለተኛ ቅጣት ሶስት ማንኪያ በርበሬ። ሶስተኛ ቅጣት አይ ላቭ ዩ ሲ ዩ ዴዚ ጊዜ ሁለቱም ቅጣት ቀየር። ምክንያቱም ውጭ አይ በቃ አይቀየርም። አይ ላቪ ዩ ዴዚ አምስት ጊዜ። ምን አገባሽ አንቺ እና በቃ ሶስተኛ ተቀጣሁ። አዲስ ቅጣት በርበሬ። ለምን አንቺ በርበሬ ለኔ ቀጣሽ?

ማሚ ምንድን ነው? እንደ ያለው ታዩት፣ ምንድን ነው ያለው? እንደዚህ ያላችሁ ዴዚ ዴዚ አሌክስ፣ አቤት፣ አትጓክ በላ

ታ ችግር ነው ይሄ ደፍና ከይ ነው ደላ ማንበይ ታይ ሰው አዳኹ ነኝ ይ አይ እሱም ይወዳታል። ስማ፣ ይዋደዳሉ። ፍቅር ፍቅር ነው እንደዚህ የሚያረጋቸው እንጂ እንትን ቢል

ይወዳታል እንደሚ ወዳት መቼ አይወዳትም፣ ወጣኝ ለምን አይላትም ያልኩ እንጂ አልወዳትም አልወጣኝ። ይወዳታል ኮፕሊን ኮፕሊን ጋርጎ ዝምብሎ እዚ መሳቅ የለም፣ ዝምብሎ መሳቅ፣ ዝምብሎ ሁሉ ግዜ መገላፈጥ የለም። ኮፕሊን ጋርጎ ወጣች ዴዚ አሞራ ስኻስ አሞራ ክወፀካ ይነበሩ ያ ትኽኽ

ማን ይሰጠኛል? ቲክታክ ዩኒቨርሳል ይቆይ፣ ችግር የለውም እሱ ይቆይ። አንድ ሰምቶ እንደሚመላው እርግጠኛ ወይኔ ፊፍዬ ትናንትና ሶስት አንበሳ ከምትሰጭኝ የነበረ የኔ እናት አንዱ ቲክታክ ዩኒቨርሲቲ አንዱ አንበሳ አንድ በአስራ አምስት ሺ ቢሆነልኝ ኑሮ አንድ በ አስራ አምስት ሺ አው ሆን ሶስት አንበሳ ዘጠና ስ ቲክታክ አርባ አምስት እና አርባ አምስት ዘጠና ነበረ ላይሆን፣ አው ሆን ነበረ አንድ ቲክታክ ዩኒቨርሳል አንድ አንበሳ አንድ ባል አስራ አምስት አዎ እንደዛ ነው የሚሆን ነበር። አሁን ሙሉ አሳ አሳ አለ። ትንሿ አንበሳ አለች። ያልተሞላች ትንሿ አንበሳ አለች። አሳ አለ፣ ሁለት ጋላክሲ አለ፣ ሶስት ፍላወር አለ። ከዛ የቀረ ይቆይ። ያስርሽ ምናምን እንኳን ይቆይ። ሙሉት አሳውና ትንሽ አንበሳ፣ ፍላወር ርችት፣ ሶስት ምናምን ሙሉት ጋላር እየገባችሁ

እዚህ መጠች ደግሞ አንቺ ብሎ እንትን አልጠቀምበት። ምን ተጠቀምኩበት ታዲያ፣ ቆሻሻዎች ምን አባታች ተጠቀምኩበት። ለምን አልጠቀምበትም? ቤት ቅራይ ከፍልበት አለው። ለራሴ እንደሌሎች እንደ ጌመሮቹ እንደ ቲክቶክ ከሮቹ ያሉት ቤት የገዙ ምን የገዙ መኪና የገዙ፣ እንደነሱ አልሆንኩም ነው እንጂ። ለምን እንትናል? ስማ ብዙ ብዙ ነገር ይሸፍንልኛል። እንደነሱ አልሆንኩም ነው ያሉ እንደሱ ለማለት ነው። አልተጠቀምኩበትም፣ በቃ ወጣች፣ ወጣች ዴዚም ወጣች። አልደውልም አልደውልም። ስልክ ደውይለት ስልክ ደውይለት፣ አልደውልም። ይጣሉ ይጣሉ ይጣሉ። ፍቅር ነው የሚያጣላቸው። ይጣሉ፣ ያገባኝ ደግሞ። አልተጣሉ እርግጠኛ ነኝ፣ ተነፋፍቀው ነው ትግሬ ወንድ አይነፋም። ነይ እዚ በዘር በትግሬ ወንድ ምናምን፣ ና ውጪ ከዚ ቆሻሻ ዓለም ወሻዕ ወሻዕ ዕብላ ወሻዕ ዘረሳሕ እንታይ ና የለ የለችም ሰው ነው ጠቆሻሻ። አንቺም የጠጅ ሰዓት ጠጅ ብጠጣው እኮ በሚሰጡኝ ሳፖርት በሚያደርጉ እንጂ በአንተ ብር ወይ በአንቺ ብር አይደለም። ያለ አረቄ መጠጣት ደግሞ ገና ያልተጀመረም። እጠጣለሁ፣ ገና እጠጣለሁ። ትናንትና ሆ ምክንያት አላጣም። ምክንያት እኮ አላጣም። ትናንትና ደግሞ ለምን ጠጣሽ? በሉኝ፣ በሉኝ፣ ለምን በሉኝ፣ ለምን በሉኝ፣ ለምን በሉኝ፣ አንዴ መጣሁ ለምን